አንተ ምንድን ነው የምትሰራው? አርሶ አደር ትሰራለህ እንጂ የለም፣ ባዶ ነው ያለው። ልክ ዛሬ ሊባርክህ ነው። አሜን። እጅን አንሳና ከዚህ በኋላ በል፣ ከዚህ በኋላ የኔ ነገር የኔ ነገር እየፈጠነ እየፈጠነ ይሄዳል። ይሄዳል፣ ያለ ይሄዳል። ማረሱን እረስ፣ ችግር የለውም። ጌታ ግን ንግድ ይልሃል። አሜን። እየሰማ ነው። እሺ። ሱቅ ልከፍትልህ ነው። አሜን። ይቻላል፣ ይቻላል። ሱቅ ልከፍትልህ ነው። አሜን። መንፈስ ዓለም ላይ ሱቅ አየሁ። አሰፋ ሱቅ የሚል ስም ነው። አሁን አሰፋ ሱቅ የሚባል ሱቅ ትከፍታለህ። የሆነ ገበያ ነገር አለው። በጣም ከፍተኛ የሆነ ነገር ውስጥ ትገባለህ። እግዚአብሔር ባርኮትህን አሁን ቀይሮታል። ህይወት በድል ሆኗል። በጸጋ ላይ ጸጋ ተጨምሯል። አባቴ የት ነው ያለው? እኛ ጋ ነን። እኔ ጋ ነው። እዛ ታች አብሯችሁ? አዎ መፈታት አለበት። ምን እየሰማ ነው? ጠላት በጣም ነው የሚዋጋው። አታውቅም። ልክ ነው። እኔ መጣ ለመጣ እኮ እዚህ ሁሌ እዚህ ቸርች መፈታት አለበት። ለማ ለማ ለማ ፋዘር ነው አሁን እሱ ራሱ ነው ተቀጥሏል መልካ መረግ ያለው ታሪካችሁ ቀይር ያለው በአንተ ምክንያት ዘር ይባረካል፣ የእግዚአብሔር በረከት ቤት ገብቷል። ተፈጸመ፣ ለጌታ ክብር ስጡ። ኢየሱስ ጌታ ነው። የኔ ወንድም አሁን በር ተከፍቷል፣ ከድህነትና ከለቅሶ አሁን ወጥተሃል። አሁን የምትበላው የምትጠጣውም ችግር ነው ያለው አይደለም በጣም ተሰቃይተ ነው። ነገሮች ሁሉ ዝግ ናቸው። ከዚህ ወጥቶ ማን ነው ምን እንደሚበላ አያውቅም። እግዚአብሔር ግን እንደዚህ ነው የሚለኝ በሮችን አሁን ከፍታለሁ። አሜን። አንተ ባለብር ነው የምትወር፣ ምንም የለህም፣ የቀን ስራ ነው የምትሰራው። አሁን በር ተከፍቷል፣ ነገር ተቀይሯል። ቆንጆ ለብሰ ቆንጆ ነው መኖር ትጀምራለህ። ተፈጸመ። አንቺ ሴት ፈየጋ ጀ